ባለፈው ስታሸንፉ ሶስት ለሁለት ተጋጣሚያችሁ ወልዋሉ ወልዋሉን፣ ከፍተኛ መነሳሳት በተለይ ከረፍት በኋላ የመጨረሻዎቹን ሀያ ደቂቃ ብልጫ ነበረባቸው። ዛሬ ደግሞ በተቃራኒው ተበልጣችሁ፣ ነገር ግን አንድ ነጥብ ይዛችሁ ወጣችኋል። እንዴት ገመገምኩ? የዛሬውን የዛሬ ጨዋታም ተጋጣሚያችን ጠንካራ ቲም ነው። ተከታታይ የተጫወተበትን መንገድ አይቻለው። የመከላከል አቅማቸው በይበልጥ ተከላካያቸው የተደራጀ ነው። መሃል ላይም በጣም የተደራጁ የተሻለ ነገር አላቸው። እንደውም ፊት መስመራቸው ነው በተወሰነ መልኩ ጋር ያላቸው እንጂ በጣም ጠንካራ ጌሙ ጠንካራ ነው። ሁለተኛ ደግሞ የኛ ዝግጅት ደካማ ነው። ዝግጅታችን በቂ አይደለም። በሰነል ያለን ያለ ነገር ደካማ ነው። ሜዳው ላይ አይተዋል። ከመጀመሪያ ጀምሮ እንደዛም ሆኖ የተሻለ ነገር ለመስራት ምቹ ሁኔታዎች እየፈጠሩ ነበረ። የመጀመሪያው 45 ላይ የተሻለን ቅስቀሳ ሲነበር፣ በዛም አጋጣሚ ጎሎችንም ማግኝተናል። የማግባት አጋጣሚዎችንም ማግኝተናል። አንድ ጎል አግብተን ነው እንግዲህ ወጣ ነው። ሰከንድ ላይ የነበረው ነገር በጣም መቀሳቀስ አለ። በጣም በጣም እንደውም ተበልጠ ነበር። ወደ መጨረሻዎች የነበረውን እንቅስቃሴ በጣም አሰጋሪና በጣም መበለጥም ነበረበትና ያ አንድ አጠቀላ ያየውት ለ29ኛው ሳምንት የነበረን ዝግጅት ነው። አሁንም ዛሬ ይዘን የመጣው እንጂ ለ30ኛው ሳምንት የነበረን ዝግጅት በጣም ደካማ ነው። ያ እንደው ሜዳው ላይ ያየሁት ነገር ልጆቹ ላይ ተነሳሽነት አጠቃላይ ያለው ነገር ለኔ ጥሩ ነው። እኔ ልጆቹንም ያስከፋ አይደለም፣ እኔም ያስከፋ አይደለም። ለምን ዝግጅታችን ጥሩ አይደለም፣ ስነ ልቦና ያለን ነገር በጣም ወርዶብናል። በዛ ስሜት በዛ 29ኛው ሳምንት የነበረን ስሜት እጅግ በጣም ከፍተኛ ነው። ግን ከዛ በኋላ የነበረን ዝግጅት እንደ ክለብ በጣም ደካማ እጅግ የወረደ ማለት ነው። ያንን ነው ሜዳ ላይ ሰከንድ ሃፍ ላይ የሚያየሁት። መጥፎ አይደለም፣ ለኛ የነበረው ውጤት መጥፎ አይደለም። ምናልባት አሁንም እየተንከባለሉ የመጡ ችግሮች አሉ። ሜዳ ላይ የሚታዩ ጥድፊያዎች፣ ችኮላዎች አሁንም ሊቀረፍ አልቻለም። አሁንም ይሄ ቀጥሏል። እንግዲህ የልጆቹን ባህሪ መቀየር ነው፣ ያው ስራው ለእኛ ነው። ለቀጣይ ላሉት ጌሞች ልጆቹን ባህሪ ለመቀየር ጥረት ማድረግ ነው። ያው እያየ ነው። ብዙ ችኩሎች አሉ፣ የሚባክኑ ኳሶች በጣም ይወዛሉ። እነዛን ካላስተካከልን አሁን የማሸንፍ አቅማችን ጥሩ አይሆንም። ልጆቹን በተቻለ መጠን ወደ ምዛ መስመር ማምጣት ነው፣ ከስራ ጋር እያይዘን በሰነኑ ቡናም ረገድ ያላቸውን ግንኙነትም ጥሩ አድርገን ወደ ጥሩ እንቅስቃሴ እንዲያደርጉና የተሻለ በጣም ተረጋግተው ጎል ማግባት አቅማቸው የተሻለ እንዳደረገ ያው ስራ ነው የሚጠብቀን። ያን ስራ በቀጣይ ባለው ሂደት የተሻለ ነገር ሰርተን እንቀርባለን ብዬ አስባለሁ። የአዋሳ ቆይታችሁን አጠናቃችኋል። ቀጣይ ስድስት ሳምንት ወደ አዳማ ነው ውድድሩ መሄደው። ምንድነው ቅዳችሁ? ቡድኑ ላይ የሚነሱት የተወሰኑ ችግሮችም ይሰማሉ። ከነዛ ከነዛ ጋር እያይዘ የአዳማ ቆይታችሁ ምን ሊሆን ይችላል? እኛ ረጅም ጉዞ የመጣ ነው። በችግር ነው የግልጽ መናገር ተገቢ ስለሆነ በችግር ነው፣ በጣም በችግር ችግሮች በጣም በጣም የበዙበት ቲም ነው እና ያለውን ነገር አንዳንዴ ያው ውጭ ላይ ያሉ ነገሮች በጣም ደካማ ስለሆኑ ሜዳ ላይ አንዳንዴ ይንጸባረቃሉ። ከልጆች ጋር ተያይዞ ሜዳ ላይ የሚገባ ነገር አለ፣ መታየው ነገር አለ፣ መቀዛቀዝ አለ። እዚ አዋሳ ከመጣን ጀምሮ ያለው ስነ ልቦናችን የሆነ ለመናገር ጥሩ አይደለም። ይሄ ያልነበረን ፕላናችን ስምንት ጌሞች ላይ ይህን ያህል ሽንፈት አቻ፣ እንግዲህ አራት ጌም ነው አቻ ይወጣ ነው። አቻ የወጣንባቸው ጌሞች ማሸነፍ የምንችላቸው ጌሞች ጌም ናቸው። ስለዚህ ከሜዳ ውጭ ያለው ነገር እኛ ጋር ደካም ነው፣ ደካማ ነው በጣም ከመጀመሪያም ጀምሮ ማለት ነው። ስለዚህ በዚህ አጋጣሚ ነው ልጆቹ እንደውም፣ በጣም በዚህ አጋጣሚ ማመስገን እፈልጋለሁ። ለምን በእንደዛው ጫና ውስጥ ሆነው ሜዳ ላይ የሚታየው ነገር በቃ የሚችሉትን ነገር ሁሉ ያደርጋሉ። እኔ ሞቅሳቸው ነገር የለም ከማመስገን ያለፈና፣ ምናልባት እነዚህ ነገሮች ቀጣይ ባሉ ስድስት ጨዋታዎች አዳማ ላይ የተሻለ ነገር እንድንሰራ እገዛ ከተደረገልን የተሻለ ነገር እንሰራለን ብዬ አስባለሁ። አመሰግናለሁ። አሰልጣኝ ጌታቸው በመጨረሻዎቹ 15 ደቂቃዎች የበላይነት በወሰዳችሁበት በርካታ የግብ አጋጣሚ በፈጠራችሁበት ጨዋታ በተከታታይ የአቻ ውጤትን በዚህ ሜዳ ላይ አስመዝግባቸው አጠናቃቸዋል። እንዴት ነበር አጠቃላይ ጨዋታ? አጠቃላይ ጨዋታ ጥሩ ነው፣ ግን የመጀመሪያ ስትራቴጂያችንን ተግባራዊ አላደረግንም። ቢኮዝ ታክቲኩና ስትራቴጂውን መገጣጠም አለበት፣ ወይም ደግሞ የዛሬ ጨዋታህን ፕላን አድርገህ የምትመጣውን ነገሮችን አሉ። ዛሬ ፍጹም የበላይነትን አሳይተን ሶስት ነጥብ ይዘን እንሄዳለን ብለን ነበረ ወስነን የመጣ ነው። ቀድሞ በመግባቱ ግን ይህንን መሆን አልቻለም። ፕላስ የጎል እድል የመጀመሪያ አጋማሽ ገና በአስር ደቂቃ ያገኘ ነው እኛ ነበርን። ሁለት ኳስ በብርሃን በኩል የተሳቱትን እጅግ በጣም ይቆጫሉ። በጣም የማይረሱ የጎል እድሎች ነበሩ ማለት ይቻላል። ከዚህ በኋላ ከእረፍት በኋላም እንዳየው የበላይነትን ይዘን ወደ ሶስት ኳሶችን ስተናል። አጠቃላይ አምስት ጎል የሚሆኑ ኳሶችን ከባከንን ለማሸነፍ በጣም ይከብዳል። ስለዚህ ይሄ ትልቁ ችግራችንን አሁን ያየኸውን ነገር ለቀጣይ ያስተካክለን አዳማ ላይ ወደ ስድስት ቀሪ ጨዋታዎችን አሸንፈን ከወራጅ ቀጠና የምንወጣበትን መንገድ አመቻቻለሁ ብዬ አስባለሁ። ኮች፣ ምናልባት ቡድን ላይ የሚታይ ነገር አለ። ብልጫ ለመውሰድ ጥረት ያደርጋል፣ የመጨረሻ የሜዳ ክፍል ላይ ይደርሳል። ግን እንዲሁ በግርድፉ ፊት ለፊት ላይ ያሉ አጥቂዎች ኳሶችን ያባክናሉ። ወደ አዳማ ነው ውድድሩ መሄደው። አሁንስ ይሄ ይቀጥላል? አይቀጥልም። ይህንን ከቀጠለ ጥሩ አይደለም፣ አይቀጥልም። በአጭሩ እንቀጨዋለን። ምክንያቱ በጣም ከመጓጓታቸው እየተነሳ ስትረስም አለ። ቡድን ያለበት ደረጃ በጣም ጭንቀት ላይ ነው። ከወራጅ ቀጠና ላይ የምናደርገውን ፊልሚያ እያንዳንዱን ጨዋታ ብቻ ሳይሆን እያንዳንዱን ደቂቃ በጣም ወሳኞች ናቸው ለኛ። ስለዚህ የጎደ እድሎችን እንፈጥራለን፣ እንዳልከው፣ እንዳየኸው እነዚህ ወደ ጎልነት መቀየር ብቻ ነው የሚቀረን። ሁል ጊዜ የበላይነትን እያሳየ ነው። እዚህ ሜዳ ላይ እንዳየው ቀድሞ ይገባብናል፣ እናገባለን። ከዛ እንደገና አግብተህ ለማሸነፍ በጣም እጅግ ከባድ ነው እዚህ ውድድር ላይ የሚታየው። እና መጀመሪያ ጥንቃቄ ማድረግ፣ ከዛ በኋላ አግብተን አሸንፈን ለመውጣት ቀጣይ ጨዋታዎችን ይህንን ችግሮቻችንን ቀርፈን እንመጣለን። ምናልባት አዳማ ነው ቀጣይ። ስድስት ጨዋታዎች ላለመርድ ነት ጨዋታችሁ ያላችሁት ምንድን ነው እቅዳችሁ በአዳማ ላለመውረድ ከዚህ ወራጅ ቀጠና ላይ መውጣት አጭር እቅዳችን ያ ነው።